እሺ የመጀመሪያው ማይክሮሶፍት ወርድ ነው። ማይክሮሶፍት ወርድ ኢዝ አን አፕሊኬሽን ሶፍትዌር ማይክሮሶፍት ወርድ የአፕሊኬሽን ሶፍትዌር አይነት ሲሆን የማይክሮሶፍት ኦፊስ አንዱ ፓኬጅ ነው። ማይክሮሶፍት ወርድ ማለት ቴክስት ኤዲተር ሶፍትዌር ነው ወይም ጽሁፍ የምንጽፍበት የሶፍትዌር አይነት ነው። ከቀላል እስከ አድቫንስድ የሆኑ የተለያዩ ቴክስት ቅንብሮችን የምንሰራበት ነው ማለት ነው። ስለዚህ ለምሳሌ ሌተሮችን፣ ፖየምስ፣ ግጥሞችን፣ ሂስትሪ የተለያዩ መጽሀፍትን ልንጽፍበት እንችላለን፣ ሪፖርቶችን ልናዘጋጅበት እንችላለን ማለት ነው። ፋይናል ደግሞ እነዚህ ነገሮች ማድረግ ይቻላል። ፕሪንት አውት አድርገን ማውጣት እንችላለን። ሴቭ ካደረግ ነው ደግሞ ማድረግ እንችላለን። እንደ አዲስ ኤዲት አድርገን የምንፈልገውን ሪዘልት ማግኘት እንችላለን ማለት ነው። አስቀጣዩ ምንድን ነው? ማይክሮሶፍት ኤክሴል ነው። አጠቃላይ ማይክሮሶፍት ኤክሴል የሚጠቅመው ሂሳብ ነክ ይሁን ወይም ካልኩሌሽን ከሂሳብ ጋር የሚገናኙ ስራዎች ሲኖሩን ይህን ሶፍትዌር መጠቀም እንችላለን ማለት ነው። ለምሳሌ የሰራተኞችን ፔሮል ለመስራት ሊሆን ይችላል። የተማሪዎችን ግሬድ ሪፖርት ለመስራት ሊሆን ይችላል። አጠቃላይ ዴይሊ የምንሰራቸውን ሴልስ ትራንዛክሽን ሊሆን ይችላል። የማርኬቲንግ ስራዎች ሊሆን ይችላል። አጠቃላይ ከሂሳብ ጋር ሂሳብ ነኪ ሆኑ ነገሮችን የሚሰራበት የሶፍትዌር አይነት ማይክሮሶፍት ኤክሴል ነው ማለት ነው። ማይክሮሶፍት ኤክሴል ከኦፊስ አፕሊኬሽን አንዱ ሶፍትዌር ሲሆን መረጃን ለማስቀመጥ፣ የተለያዩ ሪፖርቶችን ለውሳኔ ሰጭነት ለመጠቀም ይረዳናል ማለት ነው። ማይክሮሶፍት ፓወርፖይንት የሚጠቅመ ፕሬዘንቴሽን ለማቅረብ ነው። የተለያዩ ደንበኞች ይኖሩናል ለእነሱ ለምሳሌ እኛ ያለን ሰርቪስ ወይም አገልግሎት ፕሬዘንት ስናደረግ ሳቢ በሆነ መልኩ ለምሳሌ ምን ልናደረገው እንችላለን? አኒሜት ልናደረገው እንችላለን። የተለያዩ ቆንጆ ቴምፕሌቶችን ተጠቅመን ለሰው አይን በሚመች ሁኔታ ፕሬዘንት ለማድረግ የምንጠቀመው የሶፍትዌር አይነት ነው ማለት ነው ማይክሮሶፍት ፓወርፖይንት። ቀጣዩ ምንድነው? ማይክሮሶፍት ፐብሊሸር ነው። ማይክሮሶፍት ፐብሊሸር አጠቃላይ ፐብሊሽንግ ወይም አድቨርታይዚንግ ለምንሰራበት ጊዜ ቀለል ያሉ የግራፊክስ አይነቶችን የምንሰራበት የሶፍትዌር አይነት ነው። ለምሳሌ ምን ልንሰራ እንችላለን? የቢዝነስ ካርድ፣ ፍላየር፣ ብሮሸር የመሳሰሉትን ዲዛይኖች ማይክሮሶፍት ፐብሊሸር ላይ መስራት እንችላለን። እና ብዙ ስራዎች ማይክሮሶፍት ፐብሊሸር ላይ ከግራፊክ ጋር ላይ ስለሆኑ ቀለል ያሉ ነገሮች ለመስራት ስናስብ ማይክሮሶፍት ፐብሊሸርን መጠቀም እንችላለን ማለት ነው። ማይክሮሶፍት አክሰስ ኢዝ የዳታቤዝ ማኔጅመንት ሲስተም። ዳታቤዝ ወይም ሲስተም ማኔጅ የምናደርግበት ቀለል ያለ ሶፍትዌር ነው፣ አክሰስ ማለት ነው። ሶ ኢት ሚንስ ዳታ ኢዝ ኦርጋናይዝ ቱ ቴብልስ ዊዝ ሪሌሽንሽፕ። በቴብል ቴብል ክሬት እናደረጋለን እዛ ላይ ደግሞ ሪሌሽንሽፕ ይኖረዋል ማለት ነው። ስለዚህ አንዱ ዳታ ከሌላው ጋር ይገናኛል። በመካከላቸው ድፋይን ይደረጋል ማለት ነው። ስለዚህ ማይክሮሶፍት አክሰስ ቀለል ያሉ ሲስተሞችን ደቨሎፕ ለማድረግ ሊጠቅመን ይችላል። ሌላ ምንድ ነው? ማይክሮሶፍት አውትሉክ ነው። አውት ሉክ ደግሞ አብዛኛው ጊዜ ከኢሜል ጋር ግንኙነት ያላቸው ስራዎች በሚሰሩበት ጊዜ ለግል ሊሆን ይችላል፣ እንደገና ደግሞ በተቋማት ደረጃም ይህንን ሶፍትዌር መጠቀም ኢሜይልን በተመለከተ ከኢሜይል ጋር ኢንቴግሬት የሆኑ ነገሮች መጠቀም ስታስቡ የትኛውን ትጠቀማላችሁ? ማለት ነው ማይክሮሶፍት አውትልክን ማለት ነው። እሺ ቀጣዩ ማይክሮሶፍት ቲም ነው። ማይክሮሶፍት ቲም ክላውድ ቤዝድ ቻስ ቤዝድ ሶፍትዌር ነው። ቻስ ቤዝድ የማን ምት ነው? የማይክሮሶፍት ምርት ነው። 365 የሚባል የማይክሮሶፍት ስዊት አለ። እሱ ላይ የምታገኙት ፊቸር ነው ማለት ነው። ሶ ቲምስ አሎ ዩዙ ኮሚኒኬት ቪያ ቻት ቪዲዮ ኮልስ ቻት ቪዲዮ ኮሎችን ለማካሄድ ፋይሎችን ሼር ለማድረግ አንድ ካምፓኒ ለምሳሌ ፋይል ሼር ማድረግ ብታስቡ በዚህኛው መጠቀም ይችላላችሁ። ኦል ዊዝ ዋን ፕላትፎርም ማለት ነው። ስለዚህ ብዙ ነገሮችን ኢንክሉድ አድርጎ የያዘ የሶፍትዌር አይነት ነው ማለት ነው። ስለዚህ ይሄ አሁን ይሄ ቅርብ ጊዜ የመጣ ነው። ቅድም የጠቀስ ናቸው ግን ፕሪቪየስ የነበሩት ናቸው፣ በጣም የቆዩ ቨርዥኖች ናቸው። ይሄኛው ግን አዲስ ፊቸር ነው። አዳዲሶቹ ቨርዥኖች ላይ የምታገኙት ይኛው ማለት ነው። ስለዚህ አጠቃላይ ከቻት ጋር በተገናኘ ቪዲዮ ኮል ስታስቡ፣ እንደገና ደግሞ ፋይል ሼር ማድረግ ስትፈልጉ ይሄኛውን ማይክሮሶፍት ቲም የተባለውን ሶፍትዌር መጠቀም ትችላላችሁ ማለት ነው።